በባህር ዳር የክረምቱን መግባት ተከትሎ የመብራት መቆራረጥ ችግር እየተባባሰ ነው። በኢትዮጵያ ኤሌክትሪክ አገልግሎት የሰሜን ምዕራብ ክልል የመስመር አገልግሎት ቢሮ ችግሩ በኮንክሪት ፖሎች የግንባታ ስህተት የተፈጠረ ነው ብለዋል። ታምራየው እንደማገኝ ከባህር ዳር ተጨማሪ ያለው አንተውንና ቤተሰቡ የሚተዳደሩት በእንጨት ቤት ስራዎች ነው። ክረምት ከገባ በኋላ በባህር ዳር የተባባሰው የመብራት መቆራረጥ ግን ለቀናት ያለ ስራ አቁሟቸዋል። በመብራት ማጣት ምክንያት ብዙ ደንበኞች ጋር እየተጣላ ነው ያለው። ምንድን ነው በቀኑ አይደርስም፣ ምቀው ስራውን አቁመን ያለን መብራት የለም። ሁለት ማሽን አለ ቀበሌ ዘጠኛ እንዳለ እዚያ እንዳለ ሁለቱም ቁመ ነው ያለው። አምስት ወይም ስድስት ልጆች አሰናብተዋል። ይህ የመብራት ኃይልን በዋናነት የሚጠቀሙ ሌሎች አነስተኛና መካከለኛ ተቋማትንም ለችግር የዳረገ ነው። መብራት ያው በቃ በጣም ከሳምንት ነው ሙሉውን ቀን ሁለት ቀንም አታገኝም። እዚህ ካፌ ላይሆን ለስራችን ኪራይ በጣም ብዙ የከፈልና በመብራት ምክንያት ግን ስራ መስራት አልቻለ። መጣ መጣ ብለን ደግሞ ስራ ስንጀምር ሰላሳ ደቂቃ አርባ ደቂቃ ሳንሰራ ተመልሶ የሚጠፋበት ሁኔታ አለ። በኢትዮጵያ ኤሌክትሪክ አገልግሎት የሰሜን ምዕራብ ክልል የመስመር አገልግሎት ቢሮ ችግሩ በኮንክሪት የኤሌክትሪክ ማስተላለፊያ ፖሎች የግንባታ ስህተት የተፈጠረ ነው ብሏል። የኤሌክትሪክ ገመድ ተሸካሚ ኮንዳክተሮቹ ከፖሎቹ ጋር ያላቸው ርቀት አለመጠበቁ የኤሌክትሪኩን ኃይል ወደ መሬት እንዲሰርግ እያደረገው ነው ይላል ቢሮ በተለይ እነዚህ ችግሮች እየገጠሙን ያለ በጋ ላይ የተሰሩት ናቸው። ያ ችግር ትንሽም ጋፕ ነው ካለው ውሃ እስካልነካው ድረስ ምንም ችግር ሳይፈጠር አገልግሎት ሲሰጥ ቆየ። አሁን ዝናብ ሲዘንብ ግን ግራው እንዲያደረጋ ወደ ኤሌክትሪክ ወደ መሬት ይሰርጋል። የዛን ሰዓት ከፍተኛ የሆነ ከረንት ስለሚመጣ ሳብ ጣቢያ ላይ ሄድና ምን ያደርጋል ይዘጋል። ፍተሻው ራሱ የት ነው ችግሩ ያለ የሚለውን ለማግኘት ሁለት ቀን ሶስት ቀን ይፈዱ የሚፈጅብን ሁኔታ ነው ያለው። ያንን ችግር ለመለየት ማለት ነው። የጠፋው ማታ ላይ ነው፣ ቀን ላይ ስንፈልጋ እናገኝ የሚይዝልናል። ይህ አይነት ፈተና ነው ያለብን። ቢሮው ይህን ስህተት ፈጥሯል የሚለው ፖሎቹን የሚያመርተው የስምንቱ ዋና ዋና ከተሞች የመስመር መልሶ ግንባታ ፕሮጀክትን ነው። ባለፉት አራት ወራት ችግሩን ለፕሮጀክቱ ቢሮ በደብዳቤ እንዲያውቁት ቢደረግም መጠነኛ ማስተካከያዎች ተደርገዋል ቢባልም የመብራት መቆራረጡን ከመባባስ አላገዱትም። የክልሉ ቢሮ ግን ጊዜያዊ ጥገናዎችን እያደረግን ነው ይላል። ትራንስፎርመሮችን በአጭር ጊዜ እየቀየረን ነው፣ ሙሉ በሙሉ ችግር ያለባቸውን እየሰራ ነው ያለን። የዛፍ ትሪሚንግ የማድረግ የመቁረጥ ስራ እየሰራን ያለን። ይህን በመስራት ችግሩን በአጭር ጊዜ ወደ ነበረበት ወይም የካስተመሩን ሮሮ ምንቀንስበትን መንገድ እየሰራ ነው ያለን። ይህ ግን ዘላቂ መፍትሄ አይደለም። ከተማዋም በበጋ ወራት የነበረውን ያህል እንኳ መብራት ማግኘት አልቻለችም። ለኢቢሲ ታምራየ ወንድም ማገኝ ባህር ዳር። በኢትዮጵያ ኤሌክትሪክ አገልግሎት የዲስትሪቢውሽንና ሪሃብሊቴሽን ፕሮጀክት ስምንት ዋና ዋና ከተሞችን ያካልላል። ፕሮጀክቱ ባህር ዳርን ጨምሮ ጅማ፣ ደሴ፣ መቀሌ፣ ድሬዳዋ፣ ሀዋሳ፣ አዳማና አዲስ አበባን በተወሰነ አካባቢዎች የሚሸፍን ነው። ቀደም ሲል በተመለከትነው ዜና ላይ ምላሽ እንዲሰጡን በኢትዮጵያ ኤሌክትሪክ አገልግሎት የስምንቱ ዋና ዋና ከተሞች የዲስትሪቢውሽንና ሪሃብሊቴሽን ፕሮጀክት ኃላፊ አቶ ተፈራ ደርቤን እዚህ ስቱዲዮ ጋብዘናል። ከሳቸው ጋር ትንሽ ቆይታ አረጋለሁ። በጣም አመሰግናለሁ ተፈራ እንግዲህ ዜናውን ተከታትለነዋል። ችግሩ የባህር ዳር ከተማ ብቻ ነው ወይስ ፕሮጀክቱ የሚያካታቸው ሌሎች ከተሞችንስ ይጨምራል? አመሰግናለሁ። አሁን ችግሩ ያለው በዚህ ከፕሮጀክት ትግበራ ጋር ተያይዞ የገጠመን ባህር ዳር ላይ ነው። ከዚህ ቀደም ብሎ ተመሳሳይ ችግር መቀሌ ላይ ያጋጥሞን ነበረ፣ ግን ለችግሩ ወዲያው ነው መፍትሄ የሰጠ ነው። አሁን ባህር ዳር ላይ የተከሰተውን በተለይ ከዚህ ከዝናቡ ጋር ተያይዞ እንዲባባስ ያደረገውን ችግር ርብርብ እያደረግን ነው፣ ችግሩ እንዲስተካከል። በእርግጥ ችግሩ ጊዜያዊ ችግር ነው፣ በዘላቂነት ይፈታል፣ አሁን እየተሰራ ያለው መስመር ነገር ግን አሁን የገጠመንን ችግር ጊዜያዊ መፍትሄ ለመስጠት እኛም ከፕሮጀክት ቢሮውም ከኮንትራክተሩም ግንባታውንም ከሚሰራው ቡድንም ጋርም ርብርብ እያደረግን ነው። እርግጠኛ ሆኜ የምናገረው ይህ ችግር ይቀረፋል። መልካም፣ እንግዲህ የኮንክሪት እና የኤሌክትሪክ ማሰላለፊያ መስመር ደረጃውን ጠብቆ አልተገነባም ነው ዜናው የሚለን እና የኤሌክትሪክ ዝርጋታው አደጋም ሊያስከትል ይችላል እና ለዚህ ተጠያቂ ማን ነው? አንድ አደጋ ከደረሰ በኋላ በተለይ መሬት ላይ ከነካ አሁን ዙራ በጣም ከባድ ዝናብ አለ። በእርግጥ አደጋው እንዳይደርስ መከላከል ነው ያለብን። ይሄ ምናልባት የምንሰራው የመልሶ ግንባታ ነው። ስለዚህ መትከል ያለብን ከቦታውም ጥበት አንጻር እዛው ነባሩ መስመር ባለበት አቅራቢያ ስለሆነ፣ ሌላ አማራጭ የለንም። ሌላ ቦታ የለንም የምንተክልበት። ስለዚህ የነባሩን መስመር ተከትለን መስራት ስላለብን ያ ደግሞ አሁን የተተከለው ኮንክሪት ፖል ከነባሩ የኤሌክትሪክ ማሰራጫ መስመር ጋር እንዲነካካ አጋጣሚዎችን ፈጥሯል። ነገር ግን ለዚህ መፍትሄ መስጠት ይቻላል። ምንድን ነው ይሄ የኤሌክትሪክ ተሸካሚው መስመር መስመር ከኮንክሪት ፖል ጋር እንዳይነካካ ደረጃውን የጠበቀ ወይም ይሄን ከረንት ወደ መሬት ወይም አደጋ እንዳይፈጥር የሚከላከል ኢንሱሌተር የምንለውን በመካከል አስገብተን ያንን በቀላሉ መከላከል ይቻላል። ምናልባት አስቀድመን ባለማድረጋችን ይሄ እንደ ፕሮጀክት ቢሮ ይቅርታ መጠየቅ እፈልጋለሁ ግን አሁን ችግሩን በዘላቂነት እንፈታለን፣ ርብርብም እያደረግን ነው ያለነው። ግን ስምንቱ ዋና ዋና ከተሞች ቅድም ጠቅሰናልና ግን ባህርዳር ላይ ብቻ ለምን ይሄ ጎልቶ ታየ? ሜይ ቢ ከአቀማመጥ ይሁን ምንድን ነው? አዎ፣ ቅድም በገለጽኩት መሰረት አሁን አንዳንዴ የከተማው ፕላን ራሱ ያስገድዳል። መስመርን ጠብቀህ በዚህ በነባሩ መስመር እንድትከተል ያደርጋል። አንዳንድ ቦታ ላይ ደግሞ ቦታው የሆነ ፍሪ ማለት በቂ ቦታ ሲኖረን ከዛ ከነባሩ መስመር ጋር እንዳይነካካ ወይም በቂ ክፍተት እንዲኖረው ተደርጎ የሚሰራበት አጋጣሚ አለ እና አሁን ባለው አሁን ባለው መረጃ መሰረት ይሄ ችግር አሁን ባህር ዳር ላይ ብቻ ነው ያለው። ግን አሁን ሰው ሲናገር ነበር ዜናው ላይ እና ችግሩን እንኳን ለማግኘት ትሬስ ለማድረግ ወይም ለመለየት ሁለት ሶስት ቀን ይፈጅብናል ሲል ሰምተናል እዛ ያለ የእናንተ ባልደረባ ኃላፊ እና ከዛ በኋላ ደግሞ ወደ መፍትሄ ይገባል። አሁን ችግሩ ዘላቂ መፍትሄ የሚኖረው እንዴት ነው አዎ እንግዲህ ምንድን ነው ችግሩ ከተከሰተ በኋላ የኤሌክትሪክ ባህሪ ምንድን ነው ችግሩ የተከሰተበትን ቦታ ፈልገን ለማግኘት ጊዜ ይፈጃል የራሱ ባህሪ ስለሆነ ማለት ነገር ግን እያንዳንዷ ኮንክሪት ምሰሶ በምትተከልበት ሰዓት ይሄ ችግር ይገጥማል ተብሎ በሚታሰብበት ወቅት ይህን የመፍትሄ ስራውንም አብሮ እየሰራን እንድንሄድ ነው አሁን እያስቀመጥ ነው እኛ ከዚህ በፊት ለተተከለው ፈልገን አግኝተን መፍትሄ ማስቀመጥ ነው ገና ለሚተከለው ደግሞ ከመስመሩ ከነባር መስመሩ ጋር የሚነካካበት አጋጣሚ ካለ መፍትሄውንም እዛው አብረን አስቀምጠን ለመሄድ ነው። አሁን እየሰራ ነው ያለነው። በጣም አመሰግናለሁ። በኢትዮጵያ ኤሌክትሪክ አገልግሎት የስምንቱ ዋና ዋና ከተሞች የዲስትሪቢውሽንና ሪሃብሊቴሽን ፕሮጀክት ኃላፊ አቶ ተፈራ ደርቤ እዚህ ስቱዲዮ ድረስ ተገኝተመለ